ሰላም ሰላም፣ ውድ የዩትዩብ ቤተሰቦች ጤና ይስጥልኝ፣ እንደምን አላችሁ? ዛሬ በዚህ ቪዲዮ በዱባይ ወቅታዊ ሁኔታ በስራ ጉዳይ ያለውን ወቅታዊ ሁኔታ እናያለን። አብራችሁ የሆኑ ቀጥታ ወደ ቪዲዮ ከመግባት በፊት፣ ውድ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ዘካበሻ ተቀላቀሉ። በየወቅቱ በየሳምንቱ በየቀኑ የተለያዩ ቪዲዮዎች ወቅታዊ መረጃዎች በቪዛ ጉዳይ በፓስፖርት ጉዳይ እንዲሁም ወቅታዊ የሆኑ መረጃዎች በየጊዜው ታገኙበታላችሁ። ስለዚህ ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ ለማለት እፈልጋለሁ። በውስጥ የተለያየ ኮሜንቶች ና መልእክቶች ይደርሱኛል በጣም ብዙ ሰዎች አሁን ላይ ወደ ዱባይ መጥተው ስራ መስራት ይፈልጋሉ ስለዚህ አንዳንድ ነገሮችን ለነገራቸው ወድጄ ነው ማለት ነው የመጣሁት እንደሚታወቀው ብዙ ጊዜ ወደ ዱባይ ይመጣል ለስራ ማለት ነው ለስራ ይመጣል ለቪዚት ለጉብኝት ና ለንግድ ይመጣል ይሄ ከዚህ በፊት የነበረ ነገር ነው አሁን ላይ ግን ቤተሰቦች ብዙ ሰዎች የሚመጡት ለጉብኝትና ለንግድ ነው ማለት ነው። በስራ ለመምጣት የምታስቡ ሰዎች ባላችሁበት ብትቀሩ ይሻላችኋል። ምክንያቱም በጣም እጅግ በጣም ማለት ይቻላል ከፍተኛ የሆነ የስራ ጥረት አለ ዱባይ ላይ። እንዲሁም ደግሞ ብዙ ሰራተኞች ስራ አጥ ሆነው ቁጭ ብሎ ያለበት ሁኔታ ነው ያለው እውነት ለመናገር ማለት ነው። ብዙ የተለያዩ ቻናሎች፣ ፕላትፎርሞች ላይ የሶሻል ሚዲያ ፕላትፎርሞች ላይ ይሄ ነገር እየተዘገበ ይገኛል። ግን ብዙ ሰዎች እምነት የላቸውም በዚህ ጉዳይ። ስለዚህ ይሄን ነገር እኔም ላረጋግጠላችሁ እፈልጋለሁ። እጅግ በጣም ማለት ይቻላል የስራ እጥረት አለ ዱባይ ላይ። ስለዚህ ለመምጣት ዝግጅት ላይ ያላችሁ ወይ ደግሞ ገንዘቦቻችሁን ከፍላችሁ ያላችሁ ከተቻላችሁ ገንዘባችሁን አስመልሱ። አትምጡ አሁን ላይ ማለት ነው። ምክንያቱም መታችሁ እዚህ ችግር ውስጥ ነው የምትቀሙት ብዙ ኢትዮጵያውያኖች እንግዲህ ያላግባብ አኗኗር እየኖሩ ይገኛል ዱባይ ላይ በሕገ ወጥ መንገድ ማለት ነው። እዚህ ሀገር መታችሁ ስራ በመፈለግ አንድ ቀን ከወረቀታችሁ እላፊ ካለፋችሁ ሃምሳ እና እስከ መቶ ድርሃም ድረስ የምትከፍሉበት ሁኔታ ነው ያለው በቀን ማለት ነው። ቤተሰቦች እንግዲህ አስቡት እላፊ ቀን ከቆያችሁ ማለት ነው። ስለዚህ እዚህ ብዙ ሰዎች መጥተው ጥሬታቸውን ጨርሰው ስራ በመፈለግ በጣም አሁን ሁኔታ ውስጥ ያሉበት ተስፋ ቆርጠው ተቸግረው ያለበት ሁኔታ ውስጥ ነው ያሉት ብዙ ሰዎች ማለት ይቻላል። ስለዚህ ቤተሰቦች ባካችሁ ከብቶቻችሁን ሸጣችሁ የተለያየ ነገር ባጃጅ ምናምን ሸጣችሁ ወደ ዱባይ ለመምጣት የምታደርጉት ጥረት እጅግ በጣም የተሳሳተ ነገር ስለሆነ በተለያዩ ሰዎች ተሸውዳችሁ ሊሆን ይችላል። በደላላዎች ተሸውዳችሁ ሊሆን ይችላልለ። ስለዚህ ባላችሁበት ቆዩ ለማለት እፈልጋለሁ። ባካችሁ እዚህ መታችሁ ከባድ ችግር ውስጥ ነው የምትገቡት። ስራ አሁን የለም፣ ዱባይ ላይ ኮምፕሊትሊ ስራ የለም ማለት ይቻላል። ስለዚህ ወደፊት ወይ ወደፊት ነገሮች ከተስተካከሉ ወደፊት ትሞክራላችሁ እንጂ አሁን ላይ በዱባይ ስራ መታችሁ ለመስራት የምታሰቡ ሰዎች የለም ስራ። ስለዚህ ቴክ ኬር፣ ባላችሁበት ቆዩ ለማለት ይሄን መረጃ ለማስተላለፍ ነው የመጣሁት።